ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ በጣም ድንቅ የሆነ ቪዲዮ ይዤላችሁ መጣሁ። ስፔሻሊ አሁን በዓለም እየደረሰ ነው፣ ብዙዎች ደግሞ የሚቀጥለው ወር ማለት ነው ጥር ሲመጣ ሰርግ ምናምን ይኖራል። እነ ሙሽሮች አስቡበት። ይሄንን ትሪትመንት ካሁኑ ካሁኑ ከተጠቀማችሁት ፊታችሁ የሰርጋችሁ ቀን የምን ሜካፕ የሚያስብል የሚያስደንቅ ውጤት ታዩትበታላችሁ ማለት ነው። ሌሎቻችንም ሁላችንም ቆዳችን እንዳይሸበሸብ እንዳይጨማደድ፣ ጥቁር ነጠብጣብ ወይም ደግሞ የተለየ ከለር ፊታችሁ ላይ ካለ ሁሉንም ነገር ጽደት አድርጎ በተለይ ደግሞ እዚህ ጋ የሚጨማደድ ቆዳ መድኃኒት ተገኘለት። እውነተኛ መድኃኒት ስሙ ከርቤ ይባላል። ከርቤ የሁላቸው እኔ ከአማዞን ላይ ኦርደር አደረግኩ። ትንሽ ናት ኦርደር ያደረግኳት ግን እቺ ለብዙ ጊዜ ትጠቅመኛለች። በጣም ለብዙ ጊዜ ማለት ነው። እኔ እንደዚህ አነሳሁኝና አንድ አራት የሚያክል እንደዚህ የሚያክለውን አነሳውና እቺን በምታክል ውሃ ከትላንት ወዲያ እቺን ውሃ ይኸው የምታያትን ጨምሬ አማሰልኩት ከዳንኩት በማግስቱ ደግሞ ትናንትና አማሰልኩት ዛሬ አማሰልኩት ውጤቱ ይሄ ነው በቃ ከርቤውን በውሃ ስትዘፈዝፉት ማለት ነው ምንም ተአምር ሌላ የለም ይኸው ነው ከዚህ በኋላ በከርቤ ብዙ ነገር ለፊት ለብዙ ነገር የምሰራላችሁ ቪዲዮዎች አሉ እንዳያመልጣችሁ ከቻላችሁ ዛሬውኑ ሰብስክራይብ እስከ ደውሏ ምልክት ካደረጋችሁ ቤተሰቦቼ የምለቀው ቪዲዮ ወዲያውኑ የመጀመሪያ ይደርሳችኋል። ከዛ በኋላ ግን በትክክል ከመጀመሪያ እስከ መጨረሻ ካያችሁት እውነቴን ነው የምላችሁ ጥያቄ አይኖራችሁ። ቬሪ ቬሪ ኢዚ የምታገኙ ቫይታሚን ኢ እቺ የምትዋጠዋ ናት። እኔ ልውጠው ሳይሆን ቫይታሚን ኢ ዳክተር ካላዘዘ ዝም ተብሎ አይዋጥም። እኔ ልውጠው አልገዛሁም፣ ለፊቴ ነው የገዛሁት ቫይታሚን ኢ። ባይ ዘ ዌይ እንደዚህ በዘይት መልኩም የተሰራ አለ ፈሳሽ። ግን እቺን ብትጠቀሟት ሞር ሞር ኢፌክቲቭ ነው። እኔ እችን ነው የምጠቀሟት። እችን ብትጠቀሟት የበለጠ ጥሩ ነው ማለት ነው። ሁለት ፍሬ ሁለት ፍሬ የቫይታሚን ኢ ኦይል ከሌላችሁ በግዳጅ ይሄ መሆን የለበትም። ለፊታችሁ ቆዳ የሚስማማችሁ ዘይት ለምሳሌ ኮከናት ሊሆን ይችላል። ኮኮስ ማለት ነው። ኮኮስ ለቆዳ ምርጥ ነው። በተለይ ቆዳችሁ ደረቅ የሆነ፣ በተለይ ይሄን ትሪትመንት ስትጠቀሙ በኮኮስ ወይም ኮከናት ኦይል ብትጠቀሙት ደግሞ የበለጠ ቆንጆ ነው። ይሄ ዘይት ይሄ ቫይታሚን ኢ ኦይል ማለት ነው ቤተሰብ፣ በጣም ወፍራም ነው። እዩት፣ ምን ያህል ወፍራም እንደሆነ። ስለዚህ በተቻላችሁ መጠን ብቻውን የምትጠቀሙት ዘይት አይደለም፣ በፍጹም ለብቻው። አንዳንድ ሰው ይሄንን ብቻውን ተቀብቸው አድራለሁ እዚህ ላይ ጥሩ ነው የሚል ሰው አለ። ትሪትመንቱን እስከምሰራ ድረስ እጄ ላይ ያለውን ቀብቸዋለሁ እንጂ በባዶን ለሊቱ ሙሉ ቀብታችሁት የምታድሩት ኦይል አይደለም። እሺ፣ በጣም ወፍራም ነው። ይሁት፣ ቲክ ነው በጣም። ግን ይሄ እንደዚህ አድርጎ ለሊቱ ሙሉ የሚያደርሰው አለ። ሮንግ ትልቅ ሚስቴክ ያላችሁ አያችሁት፣ ምን ያህል እንደሚያጣብቅ እራሱ። ቀዳዳውን ይደፍንብናል። ለቴምፖራሪ እችን ሰርተን እስከምንጨርስ ድረስ ቀባሁት። እችን ትሪትመንቷን ሰርተን እስከምንጨርስ አለቀ። ሌላ ፕሊስ፣ ፕሊስ ይሄንን የቡና ነው። ቡና ኢንስታንት ኮፊ በጣም ቆንጆ ነው ብያቸዋለሁ ለቆዳ እና ቆዳችንን እስካር እንዳያረግብን እንዳይጭርብን፣ እንደዚች አድርገን አቅም የለውም መፍጨት፣ ምናምን አይጠበቅባችሁም። ታውቃላችሁ፣ እሱ በጣም አቅም የለውም። እንደዚች አርጋችሁ ግን ጫን ጫን ስትሉት በወንፊት ላይ ኮፍሌ ይታያችኋል ማለት። በምንድነው የማጥለያ ላይ ማጥለያ፣ ያ በእሱ ላይ እንደዚች በጣም በቂ ታገኛላችሁ ማለት ነው። ዘይት ኤኒ ለእናንተ ቆዳ የሚስማማችሁ ስዊት አልመንድ ኦይል፣ ኮኮናት ኦይል፣ አቮካዶ ኦይል ያገኛችሁትን፣ በሰፈራችሁ የምታገኙትን የግድ ይሄ መሆን አይጠበቅበትም። አሁንም ቪዲዮውን ሳትጨርሱ ሳታዩ የትኛውን ዘይት ብላችሁ እንዳትጠይቁ አደራ፣ ፕሊስ ፕሊስ ያደግሙኝ። አሁን የከርቤ ዘፍዘፋችሁ ያሳደራችሁት ማለት ነው። ምን ያህል ለምትጨምሩ ምሩት፣ እዩ ይህ እንዴት እንደምጨምር አሁን፣ ሁለት ከግማሽ አረግና አየዋለሁ ቅጥን እንዳይልሽ ሶስት ጊዜ ተጠቅሜዋለሁ ከማምጣቴ በፊት ወደዚህ ዛዛ ዲዛይን። እኔ እንትን ያልኩት ግምቱን ያወኩት ማለት ነው። እናንተም የሁላችሁ መጀመሪያ ቀን ልትሳሳቱ ትችላላችሁ። ድጋሚ ስትጠቀሙ ድጋሚ ስትጠቀሙ እየለመዳችሁ እጃችሁ እየለመደው ይሄዳል፣ ግምቱን ማለት ነው። እሺ። እና ለአንድ ሰው ከሰራችሁት እቺ በቂናት። ሁለት ሰው ካላችሁ ሞር መጨመር ነው። እጃችሁን መጠቀም ከፈለጋችሁ ሞር መጨመር ነው። እንደኔ አይነት ልብስ አትልበሱ። እዚህ ድረስ ገል ግልጽ ያለ ልብስ ለብሳችሁ በደንብ አንገታችሁን። እሺ ተስተካክዬ መጣ። ይኸው፣ አንድ ነገር እንትን፣ ተቀጠነባችሁ፣ ትንሽ ቡና ጨምሩበት። በጣም እንዳይቀጥን ፍስስስ እንዳይል ስትቀቡት ማለት ነው እሺ። ቡና ራሱ በተፈጥሮ የራሱ ቅባት አለው። ፕላስ ቤተሰብ ከከርቤው ጋራ ድንቅ ነው ውጤቱ። ቤተሰብ ይሄንን በደንብ እዚህ ስር። እሺ፣ ወደው ስለሚደርቅ አይናችን ውስጥ ይገባል ብላችሁ አታስቡ፣ አይገባም። አንደኛ ከርቤ ምንም አይነት መጥፎ ነገር የለውም። እሺ፣ ያው ጠጋ ብዬ ስቀባ አያችሁ አይደል? እንኳን እዛ ቀርቶ እንኳን እዛ አይደለም፣ እንደዚህ ብዬ እዚህ ላይ ገና አረግበት አያችሁ እዚህና እዚህ ላይ ማለት ነው። ፕሊስ በኮመንት ላይ እንደው ምን እንዳያችሁበት ያያችሁበትን ለውጥ ኢቨን አንድ የተቀብታችሁት ስለሚያሳያችሁ እንድትጽፉልኝ አደራ። እሺ፣ የተጨማደደ ከተጨማደደ ቆይቷል። የኔ ተስፋ ቆርጫለሁ እንዳትሉ። ያው የኔ ልብስ አሁን ስለማይመች ነው እንጂ ሰውመንም ስቀባ ብታምኑ ባታምኑ፣ ከዚህ ይሄ እዚህ ድረስ ይሄ ይሄ ይሄ ደረት ሁሉ ይሸበሸባል። ታውቃላችሁ አይደል? ይሄ ደረት በሙሉ ይሄ ይደብራል ሲሸበሸብ። እሱን ሁሉ የተቀባውትን የተረፈውን እጃችሁ ነገሩ እኔ ምንም ያህል አልተረፈኝም፣ ግን እየጨመኩኝ፣ በደንብ እጅ እጃችሁን የቻላችሁትን ያህል ደቂቃ ታቆይታላችሁ፣ የፊታችሁ እስከሚደርቅ ሀያ ደቂቃ ውስጥ እጃችሁንም ይሄንነው ያው በጣም ነው የሚያምርብኝ አውቃለሁ። በኋላ ሲደርቅ መጥቻ ሳይቻችሁ ታጠብና ደግሞ ለውጡን ደግሞ እናያለን። ቤተሰቦች እንዴት ናቸው? ደና ናቸው ወይ? በደንብ ነው ያዘ ያደረገኝ። ልክ እንትን ይመስላል እርጥብ ይመስላል አይደል? ደርቀዋል እኮ እንደ መስታወት ነው የሚያበራው ድርቅ ቶሎ ነው የሚደርቀው። ኒኒ 15 ደቂቃ ደቂቃ ወዲያ ነው የሚደርቀው፣ አይቆይም ብዙ። የሚገርም ነው መጠጥ ነው የሚያደርገው። ዋ እጄን ስታጠበው ልዩነቱ! አሁን በሳሙና ቡና ስላለበት፣ አደራ ጽድት ብላቸው እንድትታጠቡ። ታጥቤ መጥቼ እና ያለን ውጤቱ ጠይቶ አሜዚንግ። ሁላችሁም ተጠቃሙት ፕሊስ። ላይክ ላይክ ላይክ ቤተሰቦቼ ታጥቤ መጣው። ኖ ወርድ ሁላችሁም አደራ ተጠቀሙበት ፕሊስ። ክሪስመስ እየደረሰ አይደል? እውነቴን ነው። የፈለገ ቆንጆ ሀገር ልብስ ብትለብሱ፣ ይቺ ጋቢናዋ ጽደት ካላለች እና ካላማረች፣ ሜካፕ ብትለቀልቁት አያምርም። ሜካፕ መልካችንን ነው የሚለውጥ። እንደው ታጥቤው በሳሙና ጥቅጥቋ እንደዚህ ያርጉና ብላችሁ አሽትቱት። ቡና ማለት ነው። ቡና ጥሩ አይደለም። እኔ ጋር መሽቷል። ያው ዳርክ ነገር ሆኗል። መብራቱ ያስታውቃችኋል አይደለም? ስለ መሸ ከቤት ስለማልወጣ መርጣለሁ። ከፈለገኝ ኮኮስ፣ ኮከናት ማለት ነው። እዩት። እኔ ትንሹን ነው የምገዛው። ስትገዙ ሁልጊዜ ትንሿን ግዙ፣ ኤክስፓየርስ ስለሚያደርግ ምርጥ ነው። አልመንድ ስዊት የሚለውን እዩት፣ ስዊት የሚለውን አልመንድ ኦይል ስዊት አልመንድ ኦይል ያ፣ ይህም ሆል ፉድ አለ። ይህንንም ኦርጋኒክ የሚለውን እዚ ጋር የላችሁ ኦርጋኒክ ታያችኋል ብዬ አስባለሁ። ስትገዙ ለፊታችሁ ቆዳ ይሻላል። እና ስዊት አልመንድ ኦይል ሁላችሁም ስለማታገኙ እኔ ጋ የለም፣ እኔ ጋ የለም ብላችሁ ቅር እንዳይላችሁ ኮከናቱ እና እዚህ ውስጥ በእጃችሁ እንደዚህ አትግቡ። እሺ፣ አሁን እኛ ጋር ብርድ አይደለም ከመብረዱ የተነሳ ረግቷል። ረግቷል፣ ግን ፊታችሁ ላይ ስታደረጉት ያው ወዲያው በሰውነታችን ሙቀት ይቀልጣል። ሙቀታማ ሀገር ያላችሁ ሰዎች ኮኮስ እንደ ዘይት ነው ቀልጦ ቁጭ የሚለው ታዩታላችሁ። እዩት፣ ቀለጠ የሰውነታችን ሙቀት ራሱ አንድ አፍታ ያቀልጠዋል። በተለይ ቆዳችሁ ደረቅ የሆናችሁ ሰዎች ፕሊስ፣ ቆዳችሁ ደረቅ የሆነ ሰዎች ኮኮናት ምርጥ ነው ለእናንተ እሺ። በጊዜ ከቀባችሁት ደግሞ ያው በተለየ ቀን የፈለገ ከቤትም ባትወጡ ቀን ላይ እንደ ሚደይ ምናምን ምናምን ፎኮስ አትቀቡ፣ ያጠቁራችኋል። ከቤትም ባትወጡ ግን ማታ ከሆነ መኝታ እንዳይጠራረግባችሁ በጊዜ ነገር ወደ ሲክስ ፒኤም ላይ በቃ በኢትዮጵያ አቆጣጠር 12 ሰዓት ማለት ነው ላይ ብትቀቡት መኝታ ይጠርግባችሁም፣ ቆዳችሁ ወደ ውስጥ ይሄንን መጠጥ ያደርገዋል። በተለይ ይሄን የዛሬውን ትሪትመንት፣ በተለይ ሌላ ቀንም ኮከናት ወይል እመን ቆዳ እንዳይጨማደድ፣ የዛሬው ትሪትመንት ሚሊዮን ዶላር ወርዝ ያርጋል። ቤተሰብ ሁላችሁም ተጠቀሙት፣ ፕሊስ አያምልጣችሁ። የስ ከርቤ ለከርቤ ዋጋ ያንሰዋል፣ እመጣበታለሁ በጣም በብዙ ነገር እመጣበታለሁ። ለዛሬ ግን ይሄንን ይዤላችሁ መጣሁ። ተጠቀሙበትና ቆዳችሁ እንኩት አንብሊቭ እብል ነው የምትሉት። የስ በኮመንት ላይ አስተያየት ጻፉልኝ። ዋው ቤተሰብ፣ እንዳያመልጣችሁ። አሁንም ስለተከታተላችሁ በጣም አመሰግናለሁ። ፕሊስ አብዛኛው ሰው ሰብስክራይብ ያላረገ ነው እና ሰብስክራይብ እንድታደርጉ በትህትና ጠይቃለሁኝ። ሁላችሁንም ወዳችኋለሁ።